በጣም ጸጥ ያለ ከለር ነው። ለሁሉም ቆዳ ከለር የሚሆን ልብስ ነው። ከወገብ በለ እንደፈለጋችሁ አድርገን መስራት እንችላለን። ትልልቅ ሸማኔዎች የድሮ ሸማኔዎች ጥበብ የሚሰሩ ሸማኔዎች የሚሰሩት ልብስ ነው። ንግስተ ሳባ ይታወቃል አይደል? ትልቅ ልብስ ነው እና ይሄ የእሱ ዘር ነው። ጉልት ብለን መታየት ለምንፈልግ ሰዎች የምትሆናት ሰርግ ላይ በግሩፕ ብት ለብሱትም የሙሽራናት ያችሁት ነጠላ በጣም ሰፊ ነው። ለማዞር ራሱ ይተልቃል ና ያ ብዙ ጊዜ ነጠላ ትልቅ ሲሆን ስለሚወደድ። ሰላም ሰላም፣ የለንግስት ጥበብ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሳምንቴን ጠብቄ በሰአት የተገኝቻለሁ። መጪው ሰርግ ነው። ቀጣይ ደግሞ ገና ባል ስላለ ተለቅ ተለቅ ያሉ ልብሶች ያዘጋጀውላችሁ። ወደ ልብሳችን ሄድ በመጀመሪያነት የተዘጋጀው ብላችሁ እችኛዋ ግሪን ልብስ ናት። እንደምታዩት ከለሯ ወርቀ ዘብናት። አብዛኛው መደቡ ወርቀ ዘብ ነው እና ዳርክ ግሪን እና ላይት ግሪን ያለበት ልብሱ ከለር፣ መደቡ ደግሞ እንደምታዩት ሻምፓኝ ወርቀ ዘብ አለበት። ቢጫና ነጭ ወርቀ ዘብ ተሸርቦ ማለት ነው እና ይሄ ልብስ ለትልቅ ፕሮግራሞች የሚሆን ልብስ ነው። በሆኑ ያዘጋጀውላችሁ። ሰርግ ካለባችሁ፣ ሙሽራ ከሆናችሁ፣ ፕሮግራም ካለባችሁ ወይ ትልቅ ልብስ የምትፈልጉ ለእናንተን ያዘጋጆት ነው። ይህ ልብስ እንደምታዩት ከታች ወደ ላይ 50 ምናምን ሳንቲም ነው፣ 55 ሳንቲም ነው፣ አራት አርብ ነው። ይሄኛው ልብስ ወርቀዘብ አያስፈልግ ፈርጥ አያስፈልገውም። ምክንያቱም መደቡ አብዛኛው ነገር ሻይኒ ስለሆነ ትልልቅ ሰዎች ምናምን እናቶች ድርብ ብለው የሚያደርጉት ነው። አያችሁት? ነጠላው ራሱ አየር መንገድ ስናደርገው የሚያምር አይነት ልብስ ነው ይሄኛው ልብስ። የዚህ ልብስ ዋጋ 22 ሺህ ብር ነው። አልቆ ማለት ነው ከወገብ በላይ በእጅ ጥልፍ እችኛዋ ደግሞ ቀጣይ ያዘጋጀንላችሁ ልብስ ናት። እችኛዋ ልብስ ሙሉ በፈርጥ የተዘጋጀች ናት። ፈርጥ ፈርጥ ኖሮበት ሳይሆን ጥበብ ፈርጥ የሚባለው ማለት ነው። እነዚች እነዚች እያንዳንዷ ልቅም በፈርጥ የተሰራ ልብስ ነው እና እዚህ ላይ ፈርጥ አስገቡበት ካላችሁ ፈርጥ ማስገባት እንችላለን። ግን በቃ ኑድ የሆነ ጸጥ ያለ ከለር ነው። እንደዚህ ብት ለብሶት እኔ መክራቸዋለሁ። ግን ሰርጋችን ናይት ነው ወይ ደግሞ ፕሮግራማችን ሻይን እንዲኖረው እንፈልጋለን ካላችሁ ፈርጥ አድርገን መስራት እንችላለን። ስለዚህ ልብስ ብዙ ማውራት የሚጠበቅብኝ አይመስለኝም። ልብሱ ራሱ ይናገራል። በጣም ጸጥ ያለ ከለር ነው። ለሁሉም ቆዳ ከለር የሚሆን ልብስ ነው። ጎገበለ እንደፈለጋችሁ አድርገን መስራት እንችላለን። በእጅ ጥልፍም በማሽን ጥልፍም የሚያምር ልብስ ነው። ያው እኔ ግን የእጅ ጥልፍ ነው መክረው የልብስን ውበት ለመጠበቅና ልብሳችን ዘላቂታ እንዴት ነው የእናቶቻችን ልብስ፣ ጨርቁ ራሱ ደግሞ ጥበቡ ጥልፉ እንዳል አይደለም የሚሆነው የድሮ ልብሶች እንደዛ ናቸውና በእጅ ጥልፍ መክራቸዋለሁ። ለማንኛውም ግን እኔ በማሽን ጥልፍ የዚህ ልብስ ዋጋ ሀያ ሺህ ብር ነው። እችኛ ከለር ደግሞ ቤቢ ፒንክ የምትባል ወይም ደግሞ ላይት ፒንክ ፒንክ የምትባል ናት። ያው በእኛ ሁለት ቁጥር ማለት ነው እና ሁሉም ነገር በወርቀ ዘብ ተሳክሮ የተሸመነ ልብስ ናት እና ከለሯ አታምረም። በተለይ ለሴት ልጅ ልደት፣ ምርቃት፣ ወይ ደግሞ በቃ ትልቅ ሰርግ ላይ የምትለበስ ናት። በተለይ ለሴት ልጅ ልደት በብዛት የሚመርጧት አይነት ከለር ናት እና ከለሯ በጣም ነው የምታምረው። እዚህ ላይ በብዛት በጣም ሻይኒ ስለሆነ ወርቀ ዘቡ ብዙም ፈርጥ የሚያስፈልገው አይመስለኝም፣ ግን ፈርጥ እናርግበት ካላችሁ ፈርጥ ማድረግ እንችላለን ከወገብ በላይ ትንሽዬ ጥልፍ ኖሯት ወገቡ ላይም ጥልፍ ቢኖረው በጣም የሚያምር አይነት ልብስ ነው። እነዚህ ሰፋፊ ልብሶች ስለሆኑ ከወገብ ላይ ብዙ ትልልቅ ጥልፎች የሚያስፈልጋቸው አይመስለኝም። ያው እንደ እናንተ ፍላጎት ቢሆንም ማለት ነው። ግን ከታች ሰፊ ጥበብ ሲሆን ከወገብ ላይ ጥልፍ አያስፈልገው ማለት፣ ጥልፍ እንኳን ቢያስፈልገው በጣም ትንሽዬ ጥልፍ ናት። እች አንዷ መደብ ከዝች እስከ ዝች ያለችው ለጥልፍ ሳይት ትበቃለች ማለት ነው። ይሄ ልብስ አልቆ ሀያ ሺህ ብር ነው። የዝች ከለር ዋና መደቧ አብሽ ከለር የምትባል ናት። በእናንተ አብሽ ከለር ናት እና አብሽ ከለር የቆዳ ልዩነት አይመርጥም። በቀይ ሳይት ላይም ያደምቃል ለጠይምም ለጥቁርም የሚያደምቅ አይነት ከለር ነው። አያጠቁርም። የሆነ የማሰልቸት አይነት ባህሪ የለውም። ብዙ ጊዜ ለጸይም ሰው በርገንዲ ከለር በጣም ዳርክ እንደሚያጠቅሮ አይደለም። ይሄ ጭራሽ ኑድ ነው የሚሆነው። የልብስ የሰውነታችንን ውበት ያወጣዋል። እና ይሄ ከለር በጣም ጸጥ ያለ ነው። የተጋነነ አይነት ከለር የለውም እዚህ ልብስ ላይ ስለዚህ ለሁሉም ቆዳ ከለር የሚያምር አይነት ከለር ነው እና የምንሰለቸው አይነት ልብስ አይደለም። ትልቅ ልብስ ብዙ ጊዜ እንገዛና ከዛ አንድ ትልቅ ፕሮግራም ላይ ታይተንበት የምንጠላው አይነት ከለር አይደለም ለሁሉም በቃ እንዴ ፕሮግራም ላይ ከታያችሁበት ራሱ ቤተክርስቲያን ሌሎች ሁለት ሶስት ፕሮግራሞች ላይም አድርገን መጠቀም እንችላለን። ስፋት ያለው ማለት ከጉልበት በላይ ወይስ ከጉልበት ደስ የሚደርሱ የጥበብ ስፋት ያላቸው ናቸው። እና እንዳልኳችሁ ለሰርግ ለፕሮግራም የምታደርጉት ነው። የዚህ ልብስ ከወገብ በላይ እንደፈለጋችሁ አርገን መስራት እንችላለን። ሰፊ ጥልፍ ካላችሁም ጠባብ ጥልፍ ካላችሁም እንደ ፍላጎታችሁ አርገን መስራት እንችላለን። የዚህ ልብስ ዋጋ ሀያ ሺ ብር ነው። አልቆ ነጠላው እንደምታዩት በሀያ ሳንቲም ሆኖ የተሸመነ ነው። በጣም ሰፊ ነጠላ ነው። አየር መንገድ ብታደርጉትም እንደዚህ ጣል ብታጃችሁ ላይ ጣል ብታደርጉትም የልብሱ ሞገስ ይሰጧል። በተለይ አሁን ላይ አየር መንገድ ስታይል ፋሽን ስለሆነ ጥበቡ በሰፋ ቁጥር ደግሞ የኛን ድርብብ የማድረግ እና ሞገሳችን የመውጣት ባህሪ ያለው ጥበቡ በሰፋ ቁጥር እና ነጠላዎቻችን በጣም ትልልቆች ነጠላ ናቸው። ነጠላው ያንሳል ብላችሁ እንዳታስቡ። እቺ ትንሽ ደመቅ ያለች ልብስ ናት። ማለት ጉልት ብለን መታየት ለምንፈልግ ሰዎች የምትሆናት ሰርግ ላይ በጉሩፕ ብት ለብሱትም የሙሽራናት፣ በተለይ ለሙሽራናት፣ የሙሽራናት ያው ከሙሽራ አይተናነሱም፣ በደንብ ደምቀው መታየት አለባቸው። ና ለሙሽራናት ለትልልቅ ፕሮግራም ባለቤቶች የሚሆን ልብስ ነው። ምክንያቱም በጣም ድምቅ ያለ ና ድምቅ ነው። ጉልት ብለን እንድንታይ የማድረግ ባህሪ አለው። ና ይህ ልብስ ለትልቅ ፕሮግራም ላላችሁ ለሙሽራናት እመክራለሁኝ። ከወገብ በላይ እንደፈለጋችሁ አርገን መጥለፍ እንችላለን። ወጣት ሴቶች ከሆናችሁ ትንሽ ከጀርባው ከፈት አድርገን ብንጠልፍላችሁ ይበልጥ የእናንተን ውበትና የፕሮግራማችሁን ድምቅ የማድረግና ቦታው ላይ ሞገስ ያላት ድርብብ ያለች ሴት ያደርጋቸዋል። እናቶች ደግሞ ከሆናችሁ በአራት ማዕዘን ወይ ደግሞ ጠበብ ባለ ቪ ጠልፈን ከነጠላው ጋር ነጠላው እንደምታዩት ሰፊ ነው። ነጠላውን አጣፍተውት በሚለብሱበት ሰዓት ላይ ድርብብ ያለችና ሞገስ ያላት ሴት ያደርጋቸዋል። ያው ትልቅ ቦታ ላይ ትልቅ ልብስ ስለሚያስፈልግ ማለት ነው። የዚህ ልብስ ዋጋ አልቆ ሀያ ሺ ብር ነው። ይሄ ልብስ በጣም ትልቅ ልብስ ነው። የንግስተ ሳባ ዘር ነው። ምክንያቱም ይሄ እንደምታዩት ኬሻው በንግስተሳባ ዘር የተሰራ ነው። እያንዳንዱ ፈርጦች ጥምር ፈርጥ የሚባል ነው። በጣም የሚያምር ትልቅ ልብስ ነው። እናቶች ያቁታል። የዚህ ልብስ ዋጋ እና ይሄ ልብስ ለትልቅ ፕሮግራም እንደቀደም እንዳልኳችሁ ለሙሽራ እናት፣ ለሙሽራ በተለይ ለሙሽራ በጣም የሚሆን አይነት ልብስ ነው። ለተጋባዦችም ያምራል። ለፈለጋችሁት ፕሮግራም ለትልቅ ፕሮግራም የሚሆንና የሚያምር ልብስ ነው ልብሱ ትልቅ ልብስ ነው። በጣም እንዴት ነው! ትልልቅ ሸማኔዎች፣ የድሮ ሸማኔዎች፣ ጥበብ የሚሰሩ ሸማኔዎች የሚሰሩት ልብስ ነው። ንግስተ ሳባ ይታወቃል አይደል? ትልቅ ልብስ ነው እና ይሄ የእሱ ዘር ነው። ሆኖ መደቡ በእሱ ሆኖ የተሰራ ነው። እንደምታዩት በጣም ብዙ ከለር አለው። እዚህ ላይ ፈርጥ እናድርግበት ካላችሁ ለፈርጥ የሚመች ቦታ አለ። እያንዳንዱ ቦታ ላይ ፈርጥ ብናደርግበት ይበልጥ የልብሱ ውበት ይወጣል እና ይሄ ልብስ ደግሞ የሚሰለች አይነት አይደለም። እናንተ ብትገዙት ነገ ሌላ ሰው አይገዛውም። ምክንያቱም የሆነ ሰው ብድግ አርገን ሸምንልን ብንለው የሚሸምነው ተሸማኔ የሚሸምነው ስራ አይደለም። ትልቅ ልብስ ነው፣ ውድ ነው። እና ይሄ ልብስ አልቆ 35 ሺ ብር ነው። ይሄው የነጠላው ዲዛይንም ሰፊ ነው፣ በጣም ሰፊ ነው። ከታች ትልቅ ስለሆነ ከላይ ባዶ አድርገን ብንሰራው ብንለብሰውም ልብሱ የሚያምር አይነት ልብስ ነው። ለሙሽራ ከሆነ ግን ከቀበ ላይ ዲቴል ዲዛይን ያስፈልገዋል። በነገራችን ላይ የአገር ባህል ልብስ በምታጡበት ሰዓት ላይ በማሽን አትጠቡት። ማሽን ላይ ይህን ያህል ብር ወጥቶበት በማሽን ስታጡት ልብሱ ከሁለቴ በላይ የሚለበስ አይሆንም። ስለዚህ ሳሙና አፍልታ ልብሳችሁ ሳሙና ሲቀዘቅዝ ሲረጋ ነው የምታጥቡት። መጨረሽ ልፍ እያለ ስታጥቡት ልብሱ ጨርቁ አይጎዳም እና 10 ዓመት 20 ዓመት በደንብ መልበስ ትችላላችሁ። አስተጣጠቧችሁ ያው የልብሳችሁን ኳሊቲ ስለሚያወርድባችሁ ማለት ነው ይሄ ልብስ እንደምታዩት ደመቅ ያለ ከለር ነው። ግሪን አለው፣ ቢጫ አለው፣ ብዙ አይነት ከለር አለውና በጣም ደማቅ የሆነ ከለር ነው። ለሁሉም ቆዳ ከለር ይሆናል። ማለት ቆዳ ከለር የሚመርጥ አይነት ልብስ አይደለም፣ እና የምንሰለቸውም አይነት ልብስ አይደለም። ለሰርግ ለብሳችሁት ከዛ በኋላ ደግሞ ይሄ ልብስ የትልቅ ፕሮግራም ነው ብለን የምንጥለውም አይደለም። ለሁሉም ፕሮግራም የምንለብሰው ሰፊ ልብስ ነው። እዚህ ላይ ፈርጥ ማድረግ እንችላለን። ፈርጥ ደግሞ አንፈልግም ካላችሁ፣ ደግሞ ከወገብ ላይ በምትፈልጉት ዲዛይን ጠልፈን የሚለበስ ልብስ ነው ማለት ነው ይሄ

ይች ደግሞ ኮስተር ያለች ጥበብ የምትባል አይነት ከለር ናት። ጥቁር አላት ብዙ አይነት ከለር አለው እና ኮስተር ያለ ና ይሄ ጥበብ፣ ትክክለኛ ጥበብ የምንላቸው ልብሶች አሉ አደለ? የዚ አይነት ስር ነው። ብዙ አይነት ከለር አለው። አሁን እዚህ ልብስ ላይ ግን በቃ እንዴት ነው ልብስ ስንለብስ ድርብብ ያለ እንዴት ነው በቃ ልብሱ የሚናገር አይነት ልብስ ነው። አሁን ይሄ ልብስ በተለይ እንደነዚህ አይነት ከለሮች፣ ጥቁር የገባበት ኦሬንጅ ምናምን የገባቡት ከለሮች በቃ ልብሱ ራሱ እንደዚህ ሲታይ ውድ ልብስ እንደሆነ የሚያስታውቅ ና ሞገስ ያለው ልብስ ነው የቆዳ ከለር አይመርጥም። ምክንያቱም ውስጡ ላይ ላይት የሆኑ ከለሮች፣ ደመቅ ያሉ ከለሮች ስላሉት ጸይም ሰው ቢለብሶ ራሱ ይበልጥ የማድመቅና የማጉላት ባህሪ ያለው የአገር ባህል ልብስ ላይ ቀይ ሰው ምንም አይነት ከለር መልበስ ይችላል። ትንሽ ጸይም ያለ ሰው ግን የማጥቆር ባህሪ ስላለ የሚለብሰው ልብስ መምረጥ አለበት ብዬ አስባለሁ። ይሄ ግን በቃ ጸይም ሰው የፈለገው ከለር ራሱ ቢለብሰው ያደምቀዋል እንጂ የሚያጠቁር ወይ ደግሞ ውበታችን የሚገልብን አይነት ከለር አይደለም። ስለዚህ እችኛዋን ከለር በኮንፊደንስ ሁላችሁም መርጣችሁ ብትለብሱት ምንም ችግር የለውም። ትውዱት አላችሁ እንጂ አጠሉትም። የዚህ ልብስ ዋጋው 25 ሺህ ብር ነው። እችኛውም ከለር በርገንዲ ያላት ትንሽ ጸጥ ያለች ከለር ናት። ወደ ቤቢ ፒንክ ፒንክ ነገር ና በርገንዲ ያላት ከለር ናት። እችኛዋ ከለር ና በደንብ በቃ ጸጥ ብላ ውበትን የምታወጣ አይነት ልብስ ናት። የምትሰለች አይነት ከለር አይደለችም። እና ደግሞ በተለበሰችበት ቁጥር የሰውን ውበት የማጉላት ባህሪ ያላት በቃ ግርማ ሞገስ ያላት ድርብብ ያለ ሴት በቃ ያበሻ ልብስ ሲለበስ የእኛን ውበት ማውጣት አለበት ብዬ አስባለሁ። ራሱ ደምቆ ታይቶ እኛ መጨለም አለብን ብዬ አላስብም። ና እቺ የእኛን ውበት ነው የምታወጣው። ምክንያቱም ልብሱ ጸጥ ብሎ እኛን የሚያጉላን አይነት ከለር ነው እና ብዙ ጊዜ የማመጣ ድንብቃ እንዴት ነው ቅሪ ብሎ እኛን የሚደብቀን ሳይሆን የእኛን ውበት ማውጣ የሚያወጣ ልብሶች ናቸው እና እችኛ ልብስ ልክ እንደዛ አይነት በቀጠጥ ብላ እኛን ማውጣት የምትችል አይነት ከለር ናት። እች ልብስ አልቃ ሀያ ሁለት ሺ ብር ናት። ነጠላዎቻችን ትልቅ ናቸው። ይሄ ትንሽ ነው ወይ ደግሞ ስናጣፋ አይሆንም የምትሉት አይደለም። በጣም ትልቅ ነጠላ ነው እና ለብሽ ራሱ ላሳያችሁ። ያያችሁት ነጠላ በጣም ሰፊ ነው። ለማዞር ራሱ ይተልቃል እና ያው ብዙ ጊዜ ነጠላ ትልቅ ሲሆን ስለሚወደድ ይሁን ከለሩ እራሱ ከእኔ ጋር ያምራል። በጣም የሚያምር ከለር ነው። ሲለበስ ተጠልፎ ምናምን ልብሱ ደግሞ ሲያልቅ ሌላ የተለየ የሆነ ውበት ነው ያለው እና በጣም ቆንጆ ከለር ነው። ትወዱታላችሁ በእርግጠኝነት። ይችኛ ኦሬንጅ ከለር ናት። ኦሬንጅ ብዙ ጊዜ የጸይም ሰው ምርጫ ናት ና። ይበልጥ እነሱን የነሱ ይወዱታል። የማድመቅና የማፍካት ባህሪ ያለው ቀይ ሰው ላይ እንደነገርኳችሁ የከለር ልዩነት አይፈጥርም። የምንተለችበት አይነት ምክንያት የለም። ቀይ ሰው የፈለግነው መልበስ እንችላለን። እችኛ ግን ጸይሞች በጣም ይወዷታል። ምክንያቱም ኦሬንጅና ደመቅ ደመቅ ያሉ ከለሮች ይበልጥ ያጎላል፣ ውበትን ይጨምራል። በዛ ላይ ከነጭ ጋር ደግሞ ሲዋሃድ በ በጣም ቆንጆ ነው የሚያደርገውና የምትወዱት አይነት ከለር ነው። እችኛ ከለር እንደምታዩት ኦሬንጅ አላት። ሻምፓኝ ወርቀዘብ ከግሪን ጋር የሄደ አላትና እዚች ላይ ፈርጥ ማድረግ እንችላለን። ከላይ እስከታች ሰፊና ሀምሳ እስከ ጉልበት ድረስ ይሄዳል ብያችኋለሁ። ከታች ፈርጥ ብናደርግበትም በጣም የሚያምር አይነት ከለር ነው። ፈርጥ ሁሉም ልብስ ላይ ይገባል። አንዳንድ ልብሶች አሉ ማይገባባቸው፣ እነሱን አይገባም ብዬ ነግራችኋለሁ። እዚህ ላይ ግን ፈርጥ ቢደረግበት ራሱ በጣም ነው የሚያምረውና በራሱ ከለር ከፈለጋችሁ በኦሬንጅ ከፈለጋችሁ ደግሞ ላይት የሆኑ ከለር እንደ ነጭ ወርቀ ዘብ ሻይን የሚያደርጉ ወደንብ ሻይን የሚያደርጉ ልብሶችን ብናደርግበት ደግሞ ይበልጥ ውበታችን የማውጣት ባህሪ አለውና እችኛዋ በጣም የምትወዷት አይነት ከለር ናት። ትወዷታላችሁ ብዬ አስባለሁ የዚህ ልብስ ዋጋ 22 ሺ ብር ነው። አልቆ በመጨረሻም ያዘጋጀላችሁ ተሰፍቶ ያለቀ ቀይ የሆነ ከለር ነው። አሁን መጩ ገና አይደለም። ቀይ ልብስ ምርጫችን ነው የሚሆነው። እና እቺ ልብስ በጣም ነው የምታምረው። ከወገቤ ላይ ሙሉ ጥልፍ ናት። ከታች ደግሞ እንደምታየ ጥበቡ የራሱ የሆነ ዲዛይን ያለው ቀይና ጥቁር አብሮ ሆኖ የተሸመነ ነው እና ስፌቱ በጣም ነው የሚያምረው። አንገቱ እንደምታዩት ነው። ከጀርባ ደግሞ እኛ ትንሽ ከፈት አርገን የሰራ ነው እና ከፍት የምትፈልጉ ከፈለጋችሁ ወይ ደግሞ በዚሁ ይለቅልን የምትሉ ከሆነ እች ልብስ በጣም ታምራለች። እና እቺ ልብስ ለሁሉም አይነት ቆዳ ከለር ትሄዳለች። ምክንያቱም እዚች ጋር በርገንዲ አደለም ያለው ቀይ ብቻ ስለሆነ ያለው የማፍካት ባህር ያለው የምንጠላው አይነት ልብስ አይደለም እና የዚች ልብስ ዋጋ ሀያ ሺ ብር ነው አልቆ ዛሬ እንግዲህ ያሳየኋችሁ ትልልቅ ልብሶች እነዚህን ይመስላሉ። ሌሎች ፎቶዎች አሉን የራሳችን ዲዛይን አሉን የምትሉ ከሆነ ፎቶ ልካችሁልኝ፣ በዋትሳፕ በቴሌግራም በቫይበር አለሁኝ። ፎቶ ልካችሁልኝ ዋጋ አውጥተን የምንፈልጉትን ልብስ እንሰራላችኋለን። የእኔም ብቻ ሳይሆን የእናንተንም ዲዛይን መስራት እችላለሁኝ። ሙሽራ ደግሞ ኮንሽ አዲስ ዲዛይን ክሬት አርጊልኝ ካልሽ ደግሞ ክሬት አድርጌ ቆንጆ አድርጌ እደርሻለሁ። ምትወጂውን አይነት ልብስ ሰራልሻለሁ። ለዛሬ ያዘጋጀሁላችሁ ይሄንን ይመስላሉ። እኔ ሳምራዊት መኮንን ነኝ የለንግስት ዲዛይን ባለቤት። መልካም ጊዜ